የጨርቅ ማጠቢያው ቦርከና ነው፣ ወንዙ እመጣልሻለሁ ለማጠማዘዙ የተባለለት፣ ከአንድ ሚሊዮን በላይ ሰዎች የተጋቡበት፣ ከአንድ ሚሊዮን በላይ ሰዎች የተጣበሱበት እና የተዋወቁበት ታሪካዊ ቦታ ቦሩ ሜዳ ጨርቅ ማጠቢያው ቦታ ማለት ይህ ነው። ስለዚህ ውሃ አልተነገረለትም። ስለዚህ ቦታ አልተባለለትም። እጅግ አስገራሚ ነገር ልንገራችሁ። ይህ የምትመለከቱት ውሃ ማለት ነው። በጣም በርካታ ሰዎች ማለት ይቻላል በጣም ብዙ የሚባሉ ሕዝብ ሰዎች መጥተው ጨርቃቸውን የሚያጠቡበት ቦታ እዚህ ቦታ ላይ ነው። ልጃገረዶች ወንዶች የሚመጡበት ቦታ እዚህ ቦታ ላይ ነው ልነግራችሁ አልችልም። በሺ የሚቆጠሩ ሰዎች ማለት ይቻላል አሁን ላይ ቀንሷል። በነገራችን ላይ በሺ የሚቆጠሩ ሰዎች እዚህ መደዳውን የምትመለከቱት ላይ በዚህ ዙሪያውን ልብሳቸውን እዚህ ቦታ ላይ እያንቸፈቸፉ እያጠቡ እዛ የምትመለከቱበት ሜዳው ቦታ ላይ የሚያሰጡበት ነው። እነዚህ ልጅ አገሮሪዎች ታዲያ እዚህ ሲመጡ ሆም ብለው ይመጡ ነበረ። ለምን ይመጡ ይመስላችኋል? ወንዶቹን ፍለጋም የሚመጡ ነበሩ። በነገራችን ላይ ወንዶቹን ፍለጋም የሚመጡ ስላቸው የተወሰኑ ጥቂት ሰዎች ሌላ ቦታም ማጠቢያ ሊኖሩ ይችላል ግን እዚህ ቦታ ላይ ደግሞ ቫይቡ ደስ ስለሚል የሚመጡ ነበረ። አብዛኛው ማለት ይቻላል ግን ዘጠና ፐርሰንት የሚመጡት ወንዶችን ፍለጋ ነበረ። ለመጣበስ ያሁን ጥምቀት ቦታ ላይ ማለት ነው፣ ሄደው ሴቶች እንደሚታጩበት ቦታ እዚህ ቦታ ላይ በጣም በርካታ ሰዎች ማለት ይቻላል እዚህ ቦታ ላይ መጥተው ይተጫጩ ነበረ። ወንዶቹ የት ይቀመጣሉ መሰላችሁ? ሴቶቹ እዚህ ልብሳቸውን ሲያጥቡ ይሄኛው ማዕዘን ይታያቸዋል አይደለ? ወንዶች እዛ ላይ መደዳውን እዛ ቦታ ላይ ይቀመጣሉ። ሴቶቹ እዚህ ስለሆነ የሚያጥቡት ማለት ነው፣ ሴቶቹን እዚህ ቦታ ላይ አሻግረው ያዩዋቸዋል። እዛ ጋርም ስትመለከቱ ወንዶቹ እዛ ቦታ ላይ ይቀመጣሉ። እዚኛውም ጋር ይቀመጣሉ መደዳውን ማለት ነው። በአራቱም አቅጣጫ በአራቱም አንጎሎ ወንዶች ይቀመጣሉ። ሴቶቹ በዛ በኩል በምታዩትም እዛ ጋር ለመሳሪያው ለመቀረጽ ስለሆነ ለሴፍቲ ሲሚ ሲባል አንዱ አት የወጣ ነው እንጂ ልብስ ልክ እንደዛ ባለው መልኩ ያጥባሉ ሴቶቹ ፊታቸውን ዘረው ወደ ላይም ያጥባሉ። ወደዚህም ዞራ ያጥባሉ። ወደዚህም ያጥባሉ። በነገራችን ላይ ውሃው ቀንሷል። የቦርከና ውሃ የሚባለው ነው ይሄ። እዛኛውም ጋር ልክ እንደዚህ መደዳውን አሁን ላይ እንዳልሆነ ሆኗል እንጂ ታሪካዊ የሆነ ቦታ ነው። ብዙዎችን ያዋለደ ብዙዎችን የዳረ ቦታ ነው። ኤኒዌይስ ወደ ታሪኩ ልመለስላችሁ። ስለዚህ በአራቱም አቅጣጫ ወንዶች ያሉ ሴቶቹ ምን ያደርጋሉ? ልብሳቸውን እያጠቡ ለማስጣት በዛም ይሄዳሉ፣ በዛም ይሄዳሉ፣ በዛም ይሄዳሉ። ወንዶች ያኔ ምን ነበር የሚያደርጉት መሰላችሁ? ከፊትም ከኋላም ከግር እስከ ራስ ጸጉራቸው ድረስ በደንብ አድርገው ያዩዋቸዋል ማለት ነው። እነዚህም ሰዎች እዚህም ሲያጥቡ ያዩዋቸዋል። ሙያዋ አስተጣጠቡ ይታያል እዚህ ቦታ ላይ። ከዛ ቦታ ልብሱን ስታጠጣ ደግሞ ውበቷ ይታያል እዛ ቦታ ላይ። እዚህ ቦታ ላይ ሜካፕ የለም። ከዚህ አንስታውት እንደዚህ ፊቷ ሙልጭ አድርጋ ስለምትታጠብ ማለት ነው፣ ልብሱም ስለሚረጭባት ሜካፕ የለም። ምክንያቱም ኖ ሜካፕ ገጠር ስለሆነ ያለ ነው ማለት ነው። ውበቷ ቁልጭ አድርጎ ይታያል። ወንዶች ያሉ እንደፈለጉ ከዛ በኋላ አገላጥ ያያል። ምንድነው የሚያደርገው? ልብሷ ሜዳው ላይ ታሰጣለች። ካሰጣች በኋላ ልብሷ ጎን ቆጭ ብላ ግሯ እንዲ ጠፍጠፍ አርጋ ዝርግት አድርጋ ጸጉሯን ትፈታለች። ምክንያቱም ጸጉራቸውን እዚሁ ይታጠባሉ። አንዳንድ ድብቅ ቦታ አሉ፣ በዛ አካባቢ ገላቸውን የሚታጠባሉ። በነገራችን ላይ እዚህ ቦታ ላይ ገላቸውን የሚታጠባሉ ምናምን። ያው ወንዶቹ ታጥበው ምናምን ሁሉ ነገር ጽድት ብለው ስለሚሄዱ እዚህም ስለሚመጡ ጸጉራቸውን ይፈታሉ። ያጠበው ምናምን እዚህ ቦታ ላይ የሚገርም የሚገርም ላይፍ ነበር። እኔ ያኔ በልጅነቴ ማለት ይቻላል እዚህ ቦታ ላይ ከደሴ እንመጣለን። በዚህ ቦታው ምን እንሄዳለን፣ ልብስ አንለብስም፣ ሱሪ ራሱ አንለብስም። ያኔ ገና ህፃን ነኝ። ታሪኩን ግን በጣም ስለማቀው ነው። ወሸላችንን ዘል ዘል እያደረግን እዚህን መጣ ነበረ። ገላችንን ራሱ ያጥቡናል እዚህ እህቶቻችን፣ ማለት ነው አብረው እህቶቻችን። በነገራችን የጎረቤት ልጅ ቢሆንም የሌላ ልጅ ነው። ህፃን ልጅ እዚህ ከመጣ ገላውን ያጥቡታል ምናምን። እዚህ እና በእንደዛ ነበር የምናሳልፈው። ከዚህ ሸገረ ብለን አለፍ ብለን አምሳ ሳንቲም አንድ ብር በንቦሊኖ ነው ፓስተኒ ምናምን ይሸጣል። እሱን ገዝተን እንመጣለን ምናምን። እዚህ ቦታ ላይ ወንዶቹ ማታለያ ደግሞ ከረሜላ፣ ቀዩ ከረሜላ፣ የድሮ ማስቲካ፣ እቺ ድንቡልቡሏ ማስቲካ ማለት ነው። እሷ ምን ልበላችሁ ወቃይ ጦር ማስቲካ ምናምን ለቺኮቹ ማለት ነው። እዚህ ላሉ ሴቶቹ እያመጡ ይሰጧቸው ነበረ። ያው እዛ ከተቀበለች ምናምን የሆነ የተወሰነ ልዩነት አለ ማለት ነው። ከዛ ምን ያደርጋሉ መሰላችሁ? መጨረሻ ላይ እመቤቲቷ ወይም ደሞ ሴቲቷ ወይም ኮረዳዋ ወይም ደግሞ ያቺ ልጃገረድ ልብሷን ጠፍጠፍ አድርጋ ይዛ አቅጣጫዋን ይዛ ስትሄድ ያ የወደዳት ወንድ ማለት ነው። ምን ያደርጋል መሰላችሁ? ይከተላል በቀጥታ ይከተልና የተወሰነ አስፈላጊ ሆኖ ከተገኘ ከደፈረ፣ ቫይብሬት እያረገ እየተንቀጠቀጠም ቢሆን ምን ያደርጋል መሰላችሁ? ያናገራታል። ሰላም፣ የት አካባቢ ነሽ? እንዴት ነሽ? እኔ መሐመድ እንትና እባላለሁ፣ እድሪስ ሰይድ እባላለሁ፣ እንደዚህ አስፋው እንትና እባላለሁ ምናም ብሎ የተዋወቃት እና አድራሻዋን፣ አካባቢዋን የተሽኮረመመችም ቢሆን ትናገራለች ማለት ከተናገረች በኋላ ሰውዬ አድራሻዋን ይዟል። ሽማግሌ ለመላክ ይዘ ይዘጋጃል ማለት ነው። ሰውዬ ኤ ቦታ በጣም ብዙ ሰው እውነት አይደለም፣ ሊሆን ይችላል ሪል ሊሆን ነው። ያደኩበት ቦታ ነው፣ ማንም ሰው ሊክደኝ አይችልም። በጣም ብዙ እህት ወንድሞቼ ታውቃላችሁ ብዬ አስባለውና እዚህ ቦታ ላይ ተገናኝተው በጣም ብዙ ያደረጉት ነገር አለ ማለት ነው። ስለዚህ ወንዝ ታሪካዊ የሆነ ወንዝ ነው ልላችሁ ፈልጋለሁ። በነገራችን ላይ ተከበራችሁና ተወዳጅ መጥቃቶቼ ክረምት ላይ አሁን በነገራችን ላይ እንደምትመለከቱት ውሃው አጠቃላይ ሞልቶ ይፈሳሉላ። በወርታችን ድልድይ አለ፣ ወደ ላይም ድልድይ አለ። በዚህ ቦታ ላይ ደግሞ ሰዎች ደፍረው እንሻገራለን ብለው የሚመጣው አሉ። በዚሁ አጋጣሚ አንድ ነገር አጋጣሚ ትዛለኝና ያኔ በነበርኩበት ሰዓት ላይ እዚህ ወንዝ ላይ ማለት ነው፣ እንደ አጋጣሚ መጥፎ ነገር ነው የምነግራችሁ እዚህ ቦታ ላይ ሁለት መንታ ልጆች ያሏት እህት ማለት ነው እናት ከተወለደሬ አካባቢ ከዛ ቦታ ላይ ልጆቿ በከፍተኛ ማዕረግ ተመርቀው አዲስ አበባ ላይ ማለት ነው በከፍተኛ ማዕረግ ከፍተኛ ውጤት አምጥተው አዲስ አበባ ሊመረቁ ነውና መጥተው እናታቸው ጋር ስንቅ ይዘው ምናምን ባህያጭ ነው እየመጡ እያለ ማለት ነው። ውሃ በጣም እዚህ ጋር የሚታወቀው ማለት ነው። አሁን ለምሳሌ ውሃ ድንገት ሊመጣ ይችላል። አሁን ለምሳሌ በጋ ስለሆነ ነው እንጂ ክረምት ቢሆን ከምን ላይ እንደጣለ በምን ሰዓት እንደሚመጣ የቦርከና ውሃ አይታወቅም። በጣም ብዙ ሰዎችን ይወስዳል። በትንሹ እንኳን ራሴ በነብስ በነፍስ ሳቅ ማቀው ከመቶ በላይ ሰዎችን ይሄ ወንዝ ወስዷል ማለት ነው። ድልድይ እያለ ሰዎች በዚህ መሻገር ይመርጡ ነበረ ራሳቸው ማለት ነው። ወይ ታች ላለመሄድ እዚህ ላለመሄድ በዚህ ይመጡ ነበረ። ውሃ የለም ብላችሁ ስታስቡ ድንገት ይመጣና ይዟችሁ ጥርግ ያደርጋል ማለት ነው እና እቺ እናት ማለት ነው ልጆቿን እንደዚሁ ተዘጋጅቶ ስንቃቸውን አዘጋጅታ ምናምን አዲስ አበባ ይዛቸው ልትሄድ በአህያ ጭኖ ስንቃቸው ደሴ ድረስ አድርሰውት የሚመልስ ሰው ስላለ፣ ከዛ ካልሆንም ደግሞ በሌላ ሰው ስለሚመልሱት ምንድን ያደረጉት እቺ እናት እንደዛ ስታደርግ አንድኛው አህያውን ይወስድባቸዋል። መጀመሪያ አህያው ይገባና አህያውን ይወስድባቸዋል። ከዛ አንድኛው ልጅ አህያውን ለማውጣት ብሎ ተከትሎ ይገባል ማለት ነው። ከዛ ቀጥሎ ምንድን ያደረገው መሰላቸው አህያውን አድናለሁ ሲል አንድኛው ወንድም ይገባል። ያኛው ደግሞ ያኛው ወንድም አድናለሁ ሲል ሁለቱም ሰዎች ሁለቱም ወንድማማቾችና አህያው የገባችበትን ታሪክ በጣም አስታውሳለሁ ከአንድ አምንት በላይ ፈሽቶ ነው እራሱ አስክሬናቸው የተገኘው። ና መጥፎ አጋጣሚ ም አለ። በጎንም ደግሞ ማለት ነው እንዳልኳቸው በጣም ታሪካዊ የሆነ ቦታ ነው። በጣም ብዙ ሴቶች ልብሳቸውን የሚያጠቡበት ቦታ ነው። በጣም ብዙ ወንዶች የሚመጡበት ቦታ ነውና ደስ የሚል ነው። ተውለደሪ አካባቢ እዚህ ወደ ደሴ አካባቢ ያላችሁ ሰዎች ይህንን ቦታ ታቆታላችሁ ብዬ አስባለው። እኔ በጣም ትልቅ የሆነ ገላይን በየቀኑ እየመጣው የምንታጠብበት በየቦታው የምንጫወትበት እዚህ ወረድ ብለን ደግሞ ውሃ ዋና የሚችሉ ተለቅተለቅ ያሉ ሰዎች አሉ። የኛ ቤተሰቦች ምናምን እዚህ ወገባችን ላይ እያስሩንና ውሃ ያለማመዱን ነበር። በገመድ እንታሰርና ያስገቡናል ወደ ውሃው ውስጥ እየዋኘን ምናምን ዋና እንድንድን ለማመድ ማለት ነው። ያ ነበር። እኔ ወሎ ልጅ ነኝ። ይህ ወሎ ነው። ወሎ ደግሞ ተሁለ ደሬ አካባቢ ማለት ነው። ወደ ደሴ ዙሪያ የሚባለው ቦታ ቦሩ ሜዳ የሚባለው የጨርቅ ማጠቢያ ቅድም እንዳልኳችሁ ቦርከና ነው ወንዙ። አመጣለሽ ያለው ለማጠማዘዙ የተባለበት ታሪካዊ ቦታ ነው። እጅግ አስገራሚ ሌሎች በጣም በርካታ ነገሮች አሉ። አቀርብላችኋለሁ። ዩቲዩብ ላይ ካላችሁ ሰብስክራይብ አድርጉ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። ይህንን ይመስላል። ትንሽ አለፍ ብዬ ያው የሰው ገመና ነው ግን ገላይን ሳልታጠብ እዚህ ቦታ ላይ አልሄድም። ገላይን ታጥቤ እሄዳለሁ። በእያላችሁበት ሰላማችሁ ይብዛ። ግማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ፣ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ፣ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጠታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና። ከሁለት መቶ ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና። እህ ገና ሲያዩት ምራቅ የሚያስውጥ ፒዛ ግምጥ ሲያደርጉት እርክት የሚያደርግ በርገር የአእምሮት ጉዳይ እዚህ ቤት መልስ ያገኛል። ለስለስ ያሉ ሀገርኛ ክላሲካሎችን እየኮመኮሙ ጁስ ቢፈልጉ ምሳ፣ ቁርስ ቢፈልጉ እራት ምን ይልል አለ። እንደ ስማቸው የሚያፈሉት ቡናማ ከነምርቃቱ በሉት ብቻ። ምን አለፋችሁ እኔ ከተናገርኩት በላይ ታገኙታላችሁ። እዚህ ቤት የሚገርማችሁ ነገር አረንጓዴነትን ከመላበስም በላይ የተለያየ ተፈላጊ ምርጥ ምርጥ ታሪክ የያዙ መጽሐፎችንም ማንበብ ትችላላችሁ።